ከቢዝነስ ዘገባዎቻችን ተመልሰናል። ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከአማኑኤል ጸጋይ እንከታተል። አማኑኤል፣ የአየር ሰዓት አንተ ነው። አመሰግናለሁ። ሰው እንደምን ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። በኢትዮጵያ ፕሪምየር ሊግ ኢትዮጵያ መድን አሸንፎ መሪነቱን ሲያጠናክር ወላይታ ዲቻም ድል ቀንቶታል። 23ኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ትላንት ሲደረጉ መድን ሐዋሳን ሁለት ለአንድ አሸንፏል። መሐመድ አበራና አቡበከር ሳኒ የመድንን የድል ግቦች ያስቆጠሩ ተጫዋቾች ናቸው። አሰልጣኝ ገብረ መድን ኃይሌ ተጨማሪ ግቦችን በማስቆጠር ልዩነቱን ማስፋትና ማሸነፍ እንችል ነበር ሲሉ ከጨዋታው በኋላ አስተያየታቸውን ሰጥቷል። ነጥቡን 44 ያደረሰው መድን በ8 ነጥቦች ልዩነት ሊጉን መምራት ቀጥሏል። ሐዋሳ በወራጅ ምድቡ 15ኛ ላይ ይገኛል። በሌላኛው የትላንት ጨዋታ ወላይታ ድቻ መቀሌ ሰባ አንደርታን በማሸነፍ ወደ ሁለተኛ ደረጃ መጥቷል። ፍጹም ግርማ ያስቆጠራት ብቸኛ ግብ የድቻን ድል አረጋግጣለች። ወላይታ ድቻ አራተኛ ተከታታይ ድሉን ሲያስመዘግብ፣ መቀሌ ሰባ አንደርታ ወደ ሽንፈት ተመልሶ 14ኛ ደረጃ ላይ ለመቀመጥ ተገዷል። የወላይታ ድቻው አሰልጣኝ ያሬድ ገመች ጠንካራ ተፎካካሪ ሆነን ዓመቱን ለመጨረስ እያሰብን ነው ሲሉ ከድሉ በኋላ ተናግረዋል። በኢትዮጵያ ፕሪምየር ሊግ ዛሬ ሁለት ጨዋታዎች ሲደረጉ ባህር ዳር ከነማ ከሶል ሽሬ እንዲሁም መቻል ከኢትዮጵያ ቡና ጋር ይጫወታሉ። መቻልና ኢትዮጵያ ቡና አመሻሽ 12 ሰዓት ላይ የሳምንቱን ተጠባቂ ጨዋታ የሚያደርጉም ይሆናል። አራተኛ ደረጃ ላይ የሚገኙት ቡናማዎቹ በጥሩ ወቅታዊ አቋም ላይ ሆነው መቻልን ሲገጥሙ ተጋጣሚያቸው በበኩሉ ደካማ እንቅስቃሴው የሚፈተንበት ጨዋታ ይሆናል ተብሎ ይጠበቃል። መቻል ዘጠነኛ ደረጃ ላይ ሲገኝ ወደ መሪዎቹ ለመጠጋት ከጨዋታው ነጥብ የማግኘት ግዴታ አለበት። ቀደም ብሎ ዘጠኝ ሰዓት ላይ ባህር ዳር ከነማ ከሱል ሽሬ ጋር ይጫወታል። የጣና ሞገዶቹ ከቅጣት መልስ ፍሬዘር ካሳን መልሰው የሚያገኙ ይሆናል። ሱል ሽሬ በበኩሉ ካለበት አስራ ሰባተኛ ደረጃ ለመውጣት የሚፈተንበት ጨዋታ ይሆናል። ካሁን ቀደም ሶስት ጊዜ የተገናኙት ሁለቱ ቡድኖች ሁለት ጊዜ የጣና ሞገዶቹ አንድ ጊዜ ደግሞ ሱል ሽር ያሸነፈበትን ውጤት አስመዝግቧል። በሊጉ ደረጃ ሶስተኛ ላይ የሚገኙት የጣና ሞገዶቹ የአሸናፊነት ግምቱን ወስደው የሚያከናውኑት ጨዋታም ይሆናል። የመላዊ ጨዋታዎች በስፖርተኞች መካከል የእርስ በርስ ግንኙነትን እንደሚያጠናክር ተነገረ። ከአስር በላይ ወረዳዎችና ከተማ መስተዳድሮች የተሳተፉበት የመላዊ ስፖርታዊ ጨዋታዎች በእንጂ ባራ ከተማ ተጀምሯል። ሳሙኤል አማረ ተጨማሪ አድርሶናል። ዘጠነኛው የመላዋዊ ስፖርታዊ ጨዋታዎች ውድድር ስፖርት ለሰላም ሰላም ለሁሉም በሚል መሪ ሀሳብ በእንጅባራ ከተማ መካሄድ ጀምሯል። ለስድስት ተከታታይ ቀናት በሚካሄደው በዚህ ውድድር ከብሔረሰብ አስተዳደሩ ከአስር ወረዳዎችና ከተማ አስተዳደሮች የተወጣጡ ከሰባት መቶ በላይ ስፖርተኞች በእግር ኳስ፣ በቮሊቦል፣ በአትሌቲክስና በቴኳንዶ የስፖርት ውድድሮች እየተሳተፉ ይገኛሉ። ተሳታፊ ስፖርተኞችም በተፈጠረው የጸጥታ ችግር ምክንያት ስፖርታዊ ውድድሮች ተቋርተው በመቆየታቸው ወጣቶች ከሜዳ እንዲርቁና ጊዜያቸውን ባልባሌ ቦታ እንዲያሳልፉ ማድረጉን ተናግረዋል ምክንያት ብዙ ወጣቶች ወደ አሊባሊ ቦታ እንዲሄዱ ከኳስ እንዲሮቁ ከኳስ ወደ ሱስ ቦታ እንዲሄዱ ሆኗል። ዘንድሮ ግን በሰላም ምክንያት ውድድር በመጀመሩ ምክንያት ሁላችንም ደስተኛ ነን። አንድ አመት ቆይተ ስትመጣ በአዲስ ነው የሚጀምር ኳስ ደግሞ የሆነ ነገር ነው የሚጠይቀው ከወረድ ወረድ ነው። አሁን እንደገና በአዲስ ነው የተነሳ ነው ከመጀመሪያ ጀምረን የሰራ ነውን አጠን እንደገና በአዲስ ያን ተጻጭን በአዲስ ተነስተን መጠና ውድድሩ ከውጤት ባሻገር በወረዳዎችና በከተሞች መካከል ልምድ ለመለዋወጥና ማህበራዊ ትስስርን ለማጠናከር የሚያስችል እንደሆነ እንደሆነም ተሳታፊዎቹ ገልጸዋል። እንደ አይነት ውድድሮች አንደኛ ሰዎች ከወንድማማች ከወንድማማች ከአንዱ የተሻለ ከአንዱ ለማየት ከውስጥ ለውስጥ ጀምሮ ደግሞ ወደ ክለብ ምንሄድበትን መንገድ የሚያመቻችል ና ትልቅ ውድድር ስለሆነ በጣም እኛ ደስ ብሎናል። ሰላም እንዲኖር ማንተዋወቅ ሰዎች፣ ህዝብ፣ ቤተሰብ እንዲኖር ያስተዋውቀናል። ከአንድ አመት በኋላ የጨዋታ መምጣቱ ስፖርት መታየቱ በጣም ደስ የሚል ነገር ነው። በሌሎችም እንደዚሁ ቢቀጥል ባይ ቲያዊ ብሔረሰብ አስተዳደር ምክትል አስተዳዳሪ ና ከተማና መሰረተ ልማት መምሪያ ኃላፊ አቶ አይተነው ታዴ ስፖርት በአካሉ ና በአእምሮ የዳበረ ትውልድ ከመገንባት ባሻገር ማህበራዊ ና ኢኮኖሚያዊ ትስስሮችን ለማጠናከር ፋይዳው የጎላ መሆኑን ተናግረዋል። ስፖርት ሰላም ነው። ስፖርት ልማት ነው። ስፖርት አብሮነት ነው። ስፖርት አስተሳሳሪ ገመድ ነው። ስፖርት ጤንነት ነው። ብቻ ስፖርት ሁሉ ነገር ነው። ስፖርት ለሀገር እና ለሕዝብ ልማት ከሚሰጠው ፋይዳ በተጨማሪ የስፖርተኞችን ኢኮኖሚ በማሻሻልና ና የስራ እድል በመፍጠር ሂደትን የማይተካሚና ይጫወታል። ስፖርታዊ ውድድሮች ከማንኛውም ተጽዕኖ ነጻ ሆነው እንዲካሄዱ ሁሉም የድርሻውን ሊወጣ እንደሚገባም ምክትል አስተዳዳሪው አስገንዝበዋል። ዜጎቻችን ስፖርታዊ ጨዋታቸውን ማካሄድ ጤናቸውን መጠበቅ ነውና፣ በህገ መንግስቱ የተሰጣቸው ሰብአዊ መብታቸው ጭምር ነው። እንጅባራ ከተማ አስተዳደር ተቀዳሚ ምክትል ከንቲባ የኔ አለሙዋሴ ስፖርተኞች በቆይታቸው ስፖርታዊ ጨዋነትን በመላበስ ውድድሮች እንዲያካሄዱ አሳስበዋል። ከተማ አስተዳደሩ የመላዋዊ ስፖርታዊ ውድድርን ለማስተናገድ የሚያስችል በቂ ዝግጅት አድርጓልም ነው ያሉት። የመላዋዊ ጨዋታዎች ያለምንም እንከን እንዲጠናቀቅ በሁሉም አቅጣጫ አስተማማኝ ሰላም መኖሩን እያረጋገጡ፣ የእንጅባራ ከተማ ሕዝብ ይህን ታላቅ ጨዋታ በመታደም ዛሬም እንደ ትናንቱ በተጠቃሚዎች የዋጋ ጭማሪ ሳያደርግ ቢቻል በመቀነስ አጋርነቱን እንዲያሳይ ጥሪ ያቀርባለሁ። የአዊ ብሔረሰብ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አቶ ቃላብ ካሊ በበኩላቸው ውድድሩ በጸጥታ ችግር ምክንያት ተቀዛቅዞ የቆየውን ስፖርታዊ እንቅስቃሴ የሚያነቃቃ መሆኑን ተናግረዋል። የዚህ ውድድር ዋና ዓላማው በክልላችንና በብሔረሰብ አስተዳደራችን ለአንድ ዓመት ከስምንት ወር አካባቢ በጸጥታ ምክንያት ተቀዛቅዞ የነበረውን ስፖርታዊ እንቅስቃሴያችንን ወደ ነበረበት ቁመና የምንመልስበት አንዱ አጋጣሚ ነው። በውድድሩ የተሻለ ውጤት የሚያስመዘግቡ ስፖርተኞች በቀጣይ በሚካሄደው ዘጠነኛው የመላው አማራ ስፖርታዊ ውድድሮች ብሔረሰብ አስተዳደሩን ወክሎ የሚሳተፉ ይሆናልም ነው ያሉት። በኢትዮጵያ ከፍተኛ ሊግ ምድብ ሀ እየተሳተፈ የሚገኘው እንጅባራ ከተማ እግር ኳስ ክለብ በከፍተኛ ሊጉ ለመቆየት በቀሪ ጨዋታዎች ውጤት ይዞ ለመውጣት እንደሚጫወት አሰልጣኝ አብርሃም መላኩ ተናግሯል። የክለቡ ተጫዋቾች በጊዜ ደሞዝ ባለማግኘታቸው ተነሳሽነታቸው በመቀነሱ ክለቡን አጣብቅኝ ውስጥ አስገብቶት እንደነበርም አሰልጣኙ ገልጿል። ዳኔት ሲሳይ ሸገር ከተማ በ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን ያረጋገጠበት የኢትዮጵያ ከፍተኛ ሊግ የምድብ ሀ ጨዋታዎች ሐዋሳ ከተማ ላይ እየተከናወኑ ይገኛሉ። እስካሁን የሚወርዱ ክለቦች ባለመለየታቸው ደግሞ የምድቡ ቀሪ ጨዋታዎችን ተጠባቂ አድርጓቸዋል። የመውረድ ስጋት ካለባቸው ክለቦች መካከል አንዱ የሆነው እንጅባራ ከተማ እግር ኳስ ክለብ በአጀማመሩ ልክ ሳይጓዝ ቀርቶ አሁን ቀሪ ጨዋታዎችን ማሸነፍ ግዴታ ውስጥ ገብቷል። ሁለተኛው ዙር ሲጀመር ክለቡ ዘጠኝ አዳዲስ ተጫዋቾችን አስፈ ፈርሞ ገብቶ ተከታታይ ሶስት ነጥብ አሳክቶ ነበር። ይህን መነሳሳት ግን ማስቀጠል አልቻለም። ለምን ከመጀመሪያ ዙሪያ የአዲስ አበባ ጨዋታችን ተነስተን በሁለተኛ ዙር ላይ የዘጠኝ የሚደርሱ ተጫዋቾችን ወደ ክለባችን ቀላቀልን። እንደ አዲስ በሚባል ደረጃ ነው ወደ ውድድር የገባ ነው። እንግዲህ ጅማሮ ላይ በጣም ጥሩ የሚባል አጀማመር ነው የነበረን። በጥሩ አፈጻጸም ላይ ነው ስሜት የነበረው እንግዲህ ያለፉትን ሁለት ጨዋታዎች ነው ብዙ ያደረግነው ወይም ውጤት ያልመጣው እንግዲህ ሁለቱ ጨዋታዎች ላይ በተለይ የጋሞ ትንሣኤ ጨዋታ በጥሩ መንገድ የተፈጸመ እና መጨረሻ ደቂቃ ላይ በትኩረት ማጣት ምክንያት ግብ አስተናግደን ወጥተናል፣ እየመራን ነበረ። ሸገር ጨዋታ ላይ ግን ልጆቻችን በዛ ልክ ዝግጁ አለመሆናቸው ዋጋ አስከፍሎናል ብዬ ነው የማስበው። ክለቦችን እየፈተነ የሚገኘው የተጫዋቾች ደሞዝ በጊዜ አለመከፈል ደግሞ ከፈተናቸው ክለቦች መካከል አንዱ እንጅባራ ከተማ ነው። ይህ መሆኑ ደግሞ በተጫዋቾች ተነሳሽነት ላይ ተጽዕኖ አሳድሯል ብሏል። አሰልጣኝ አብርሃም መላኩም መጀመሪያ አካባቢ የደሞዝ አለመኖሩን ተከትሎ በተለይ አዲስ ያመጣናቸው ልጆች ስናመጣቸው በነገርናቸው ልክ አለማግኘታቸው ደግሞ መጠራጠሩ ሊገባ እና ትኩረታቸውን አድርጓት ብሎ በድፍረት መናገር ይቻላል። ይሄ ነገር አዲስ ተጽዋት ክፍ ላይ ነገር ደግሞ በአብዛኛው የምንጠቀማቸው ልጆች እነሱ ስለነበረ አልሞስት ወደ ስምንት ልጆች እነሱ ስንጠቀሙ የነበረው አዲሶች ነበር ስንጠቀሙ የነበረው ትንሽ የሞራል መጠጋጠር ስተመልክተ ነበረ። ነገር ግን ይህን ነገር በአፋጣኝ ምላሽ እንዲሰጡ አሁን ከዛ ጋር ምላሽ የማግኘታችን እና ያውን ይመስላል ነበር ከሁን የተመጠው በኋላ አንዳንድ ያየናቸውን ነገሮች አስተካክለን የዲስፕሊን እርምጃዎችን ወስደናል። በ2018 በኢትዮጵያ ከፍተኛ ሊግ መቆየቱን ለማረጋገጥ ደግሞ ከቀሪ ጨዋታዎች ጥንቃቄ የተሞላበት ጨዋታና ማሸነፍ ደግሞ ክለቡን ያተርፏል። በዚህም ሁሉም ነገር ለማድረግ ዝግጅት ማድረጋቸውንም የክለቡ አሰልጣኝ አብርሃም መላኩ ከአማራ ሚዲያ ኮርፖሬሽን ጋር በነበረ ቆይታ ገልጿል። እጃችን ላይ ያሉ ጨዋታዎችን እያሸነፍን ማየት ከሆነ የትኛውም ክለብ የፈለገውን አይነት ቢከፈል ከሊጉ መቆየታችን እናረጋግጥለን። ፕሪሚየር ሊጉ እዚሁ አንድ ከተማ ላይ መካሄዱ ምናልባትም ጥራት ያላቸው ዳኞችን ወደ እኛው ውድድር ያመጣል ብዬ አስባለሁ። አሁንም እየተመለከት ስለሆነ ያለፉትን ሁለት ቀን ጨዋታዎች የፕሪሚየር ሊግ ዳኞች ናቸው እየዳኙት ያሉ። ይሄ ትኩረት ተጠናክሮ የሚቀጥል ከሆነ እና ቅድም የጠቀስኩልት ነገር የማይኖር ከሆነ በሊጉ የሚያቆየ ምንጭት ለማስመዝገብ ብዙ እንቸገራለን ብዬ አናስብም። ካለም ሁኔታ አንጻር ጥሩ ነገር ይገጥመናል ብዬ ነው። በኢትዮጵያ ውድድር ከሚደረግባቸው 11 የባለስፖርቶች መካከል የቤት ውስጥ ውድድር የሆነው ሻህ አንዱ ነው። ከፍተኛ የማሰብ ችሎታንና የአእምሮ ስራን የሚጠይቀው ሻህ አጫዋቱና ህጉ ምን ይመስላል? ሲል ታሪኳይንዋ ከባለሙያዎች ጋር ቆይታ አድርጓል። ከፍተኛ የማሰብ ችሎታንና የአእምሮ ስራን ከሚጠይቁ የኢትዮጵያ የባህል ስፖርቶች መካከል የቤት ውስጥ ስፖርት የሆነው ሻህ አንዱ ነው። ይህ የባህል ስፖርት አይነት ከምስራቁ የሀገራችን ክፍል እንደተገኘም ይገለጻል። አጫወቱን በተመለከተም ባለሙያዎችን ጠይቀናል። የሻህ ስፖርት በአራት ማዕዘን የተሰራ የውጨኛውን ፓርት ሲለካ አርባ በአርባ ሴንቲሜትር የሆነ ካሬ ነው ማለት ነው። ስለዚህ እነዚህ እያንዳንዳቸው ሶስት ካሬዎች አሉ ከትልቅ ወደ ትንሽ እነዚህ ካሬዎች በቀጥታ በአራት ማዕዘን፣ በሰንጠረዥ ወይም በመስመር የተያያዙ ናቸው። እነዚህም ሀያ አራት የጠጠር ማስቀመጫ ቦታ ያላቸው ናቸው ማለት ነው። ከእነዚህ ከሀያ አራቶቹ ውስጥ አንደኛው ተጫዋች አስራ ሁለቶቹን የማስቀመጫ እድል አለው። አስራ ሁለቱ ደግሞ ለተቃራኒ ተጫዋች ማስቀመጫ ቦታ አለው ማለት ነው። ወደ አደራደሩ፣ ወደ ጨዋታው አጀማመር ስንመጣ እያንዳንዱ ተጫዋች አንድ ጠጠር፣ ለምሳሌ ጀማሪውን በጣም ነው የምንለየው የጨዋታ መደቡም ሶስት ዙር ነው፣ በሶስት ዙር ይካሄዳል። ለምሳሌ እኔ ከተስፋዬ ጋር ጨዋታ የማደርግ ቢሆን ጀማሪ የኔ ጣብ ይወጣልኝ አንድ ጠጠር በፈለግኩት ቦታ ከሀያ አራቶቹ ለእኔ ይጠቅመኛል ብዬ ባሰብኩት አንድ ቦታ ላይ ማስቀመጥ ይጀምራል ማለት ነው። ስለዚህ እኔ ምንድን ነው የማደርገው? ጀማሪ ጠጠር ማስቀመጥ መቻሌ የጨዋታው ጀማሪ ላያደርገኝ ስለሚችል ቀጥታ ሶስት መስመር ለመስራት ሙከራ አደርጋለሁ ማለት ነው። እሱን እናያለን፣ ሶስት እንዴት ይሰራል። ለምሳሌ እንደዚህ ቀጥታ መስመር ይሄ ሶስት ይሄ ሊሆን ይችላል፣ ሶስት ይሄ ሶስት ሰራው ሊባል ይችላል። ስለዚህ ይሄን እንዳልሰራ ተቃራኒ ተጫዋቼን መከላከል ይከላከለኛል ማለት ነው። ሻህ ከሌላኛው የባህል ስፖርት ቡብ ጋር ምን ልዩነት አለው? አንዳንድ ጠጠር ነው የምናስቀምጠው በሻህ ስፖርት ላይ፣ በቡብ ሁለት ነው። ልዩነታቸው በግልጽ ስለሚታይ ማለት ነው። ይሄኛው ቡብ ነው። ይሄኛው ደግሞ ሻህ የባህል ስፖርት አይነት ይባላል። ሁለቶችም ከአንድ አካባቢ እንደመጡ ነው ያው የሚታወቀው። ቡብ የተጋጣሚን ጠጠር መሃል ላይ በማጣበቅ የተጣበቀችን ጠጠር በማንሳት እና የእሱን ጠጠሮች በማሳሳት ወይም ደግሞ በልቶ በመጨረስ የሚደረግ ስፖርት ነው። የሻህ ደግሞ በጨዋታ ሂደት ምሳሌ እዚህ የኔ አንድ ጠጠር ካለች ከዚህ ወደዚያ አንሸራትቼ ሶስት ጠጠር ተርታ በመስራት ቡብ በማጣበቅ ነው ብዬ አለው ሻ ደግሞ እስትሬት በመስራት የተጋጣሚውን ጠጠር ከፈለገበት ቦታ ነው የሚያነሳ ቡብ ያጣበቀት ነው የሚያነሳ ሻ ግን ከፈለገበት ነው የሚያነሳው ምን በማድረግ ስትሬት በመስራት ኢንስትራክተር ተስፋዬ ወልደሚካኤል በሻ ስፖርት አሸናፊ የሚለየው ተጋጣሚው ሶስት ጠጠሮች ብቻ በእጁ ከቀሩት ይሸነፋል የሚላል የሻ ጨዋታ የሚያልቀው መቼ ነው ነው የሚያልቀው ከሶስት ሶስት ጠጠሮችን ስትሬት በመስራት ነው ያው ጨዋታው የመብላት ስራ የሚካሄደው ከሶስት በታች ከቀረ ጨዋታው ያልቃል ማለት ነው። ኢንስትራክተር ውድ ያለማንተ ስፖርቱ በቀላሉ መዘውተር የሚችል በመሆኑ በየአካባቢው ማስፋፋት ያስፈልጋልም ብሏል። በየአካባቢው ፕሮጀክት እየተከፈተ እነዚህ ስፖርቶች ሕጻናት፣ ታዳጊዎች በየእድሜው ካታጎሪ ፕሮጀክቶች ተከፍተው መስራት ቢቻል በጣም ማስፋፋት የሚቻል በጣም ብዙ ቦታ የማይፈጅ እንዲሁም ደግሞ ብዙ እርካሽ በሆኑ ወይም በሎካል በሆኑ ማቴሪያሎች መዘጋጀት የሚችል ነው። ለምሳሌ መሳሪያውን በጣውላ በፕላስቲክ እንደዚሁም ጠጠሮችን ከእንጨት ከተለያዩ የሚዴፎች ማዘጋጀት የሚቻል ነው እና ብዙ ጠቃሚ ስፖርት ነው። እንደ ሀገራችንም አድርጎ ወደ ሌሎች ሀገሮች ማስፋፋት የምንችለው ብዙ ማሰብ አቅምን ከፍ የሚያደርግ ስፖርት ነው።